ሰበር ዜና ጥቅምት 22። ጤና ይስጥልኝ ውድ ተመልካቾች፣ እንደምናረፈዳችሁ፣ የሰዓቱን አበይትና መሰበር ዜናዎች ይዘን ቀርበናል። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። በወሎ በበርካታ ቀጠናዎች ከባድ ውጊያ ተደረገ። የብልጽግና ጦር በበርካታ የወሎ ቀጠናዎች በፋኖ ጦር ክፉኛ ተመቷል። የአገዛዙ ከፍተኛ የጦር መሪዎች ሁለት ኮረኔሎች ከጋሸና በ3 ኪሎ ሜትር ርቀት ላይ በተደረገ ውጊያ ተግድለዋል። ከወልዲያ እስከ መርሳ ባለው ቀጠና ከባድ ውጊያ እየተደረገ ነው። ምሬ ወዳጁን እደመስሳለሁ ብሎ የመጣው ጦር ተደምስሷል። ከወሎ የተሰሙትን መረጃዎች በዝርዝር ይዘናቸዋል እናስደምጣቸዋለን። በሌላ በኩል አፋባሃ በአርሲ በአሰቃቂ ሁኔታ እየተገደሉትን ኦርቶዶክስ ምዕመናንን ተከትሎም ጠንከር ያለ መግለጫ አውጥቷል። ፍትህ በመለመን የሚገኝ ነፃነት የለም ያለው መግለጫው የሃይማኖት አባቶችን ወቅሷል። ለመላው የኢትዮጵያ ህዝብም የትግል ጥሪ አቅርቧል።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 ቀዳሚ ወደ አደረኩት ዘገባ አልፋለሁ። በቁርጠኛ ተጋድሎ እንጂ ገዳይን በመለማመጥ ነጻ የወጣ ህዝብ በዓለም ላይ የለም ሲል አፋባሃ መግለጫ ወጣ። በአርሲ ዞን በክርስቲያን ወገኖች ላይ የተፈጸመውን ጭፍጨፋ አስመልክቶ ከአፋባሃ የተሰጠ መግለጫ ለሚዲያችን ደርሷል። እንደሚከተለው አነብዋለሁ በአርሲ ዞን በጉና በምርቲ በሸርካና በሆሎንቆ ዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችንና ካህናትን በተለይም አማራዎች ላይ ሲፈጸም የቆየው ግድያና ሰቆቃ እጅጉኑ ተባብሶ መቀጠሉን ተገንዝበናል። የአማራ አማራ ፋኖን ወደ ጫካ የገፋ ዋናው ምክንያት አገዛዙ በአማራ ህዝብና በቤተ እምነቶች ላይ የሚፈጽመው መዋቅራዊ ጥቃት እንዲያቆም በተደጋጋሚ በሰላማዊ መንገድ ጥያቄዎቻችንን ስንጠይቅ አረመናዊው የአብይ አህመድ አገዛ ይህንን ጥያቄያችንን ከመስማት ይልቅ በጩኸት በመመሰል ወደ ሙሉ ዘር ማጥፋት ጦርነት በመግባቱ እንደሆነ መላው ሕዝባችን የሚያውቀው ነው። ይህ መዋቅራዊ ጥቃት የአብይ አህመድ አገዛዝ ወደ ስልጣን ከመጣበት ጊዜ ጀምሮ እጅጉን ተባብሶም በሁሉም የኢትዮጵያ ክፍል በካህናትና መሻይኮች፣ በኦርቶዶክስና በእስልምና እምነት ላይ በግልጽና በስውር ጭፍጨፋ ሲፈጸም ከመቆየቱ ባሻገር በአርሲ አካባቢ የተፈጸመው ማንነት ተኮር ጭፍጨፋ የዚሁ ነጸብራቅ መሆኑም ያደ አደባባይ ሀቅ ነው። ጥቃቱን ይበልጥ አስከፍ የሚያደርገው የዜጎች ደህንነትን የመጠበቅ ኃላፊነት ያለበት አገዛዝ ለጨፍጫፊዎቹ መሳሪያ ማደልን ጨምሮ በቀጥታ በግድያዎቹ ላይ እየተሳተፈም የሚፈጸመው መሆኑ ነው። ይህ ተግባርም አገዛዙ የአማራን ህዝብና ቤተ እምነቶቹን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ማጥፋት የእቅዱ አካል መሆኑን በቂ ማሳያ ነው። አገዛዙ እነዚህና ምስል ድርጊቶችን እየፈጸመ ያለው የቤተ ክርስቲያኗን መዋቅር በቁጥጥር ስር በማስገባ የሚደርስባት ጭምር በመሆኑ ኃላፊነት ያለባቸው መንፈሳዊ አባቶች አገዛዙ ድርጊቱን እንዲያቆምና እንዲያስቆም በቂ ትግል ማድረግን ቀርቶ በቂ ትግል ማድረግ ቀርቶ ጥቃቱን ለማውገዝ እንኳን ዳተኝነት እንዲታይባቸው ምክንያት ሆነዋል። የጥቃቱ ሰለባዎች ማንነት የሚጋራው ህዝብም ሆነ ሌላው የኢትዮጵያ ህዝብ የጥፋቱን ተልዕኮ ይዞ የተነሳውን አገዛዝ ማስወገድ ላይ ከማተኮር ይልቅ ከገዳይ ፍትህ የመናፈቅ አደገኛ አስተሳሰብን በመሸከም ዛሬም እንደ ትላንቱ ሻማ በማብራትና ፍትህ በመለመን ሞቱን የሚጠባበቅ መሆኑ መጪውን ጊዜም አስከፊ አድርገዋል። በዝምታ እያየ ያለው ሁሉ የአገዛዙ የጥፋት እቅድ እንዲቀጥል ድጋፍ እያደረገለት መሆኑም መታወቅ አለበት። በሰፊው ልጆች እልቂት ማዘን ሰብአዊ ባህሪ ቢሆንም በቁርጠኛ ተጋድሎ እንጂ በሐዘንና እርግማን ነጻ የወጣ ህዝብ በዓለም ላይ ፈጽሞ የለም። በመሆኑም ሐዘንን፣ እርግማንን የሚለውጠው ነገር እንደሌለ ታውቆ በከተማም ሆነ በገጠር የሚኖረው ሁሉም ኢትዮጵያዊ እንደ አካባቢው ነባራዊ ሁኔታ ራሱን በማደራጀት አገዛዙን በሁሉም ረገድ ታግሎ እንዲያስወግደው ጥሪያችንን እናስተላልፋለን። የአማራ ፋኖ ብሔራዊ ኃይል አመራርና ሰራዊቱ የሽብርና የጭካኔ ተግባራት የሚቆሙት አረመኔውን የአብይ አህመድ አገዛዝ ፍትህ በመለመን ሳይሆን በሁሉም የሀገራችን አካባቢዎች በአፈሙዝ በታገዘ ሁሉን አቀፍ ህዝባዊ ቢተኝነት በሚደረግ ትግል ብቻ እንደሆነም እንገነዘባለን። ለዚህም ድርጅታችን ሲያደርግ የቆየውን ተጋድሎም አጠናክሮ በመቀጠል የዜጎቻችንን ደም የሚያፈሰውን አገዛዝ በማስወገድ ኦርቶዶክሳውያንን ጨምሮም ለመላው ህዝብ የሰላም አየር ይመጣ ዘንድ መስዋዕትነት መክፈሉን ይቀጥላል በመጨረሻም በዚህ በአገዛዙ ይሁንታ በሚደረግ አሰቃቂም የሰብአዊ የጭካኔ ድርጊት የወደቁ ሰማዕታትን ነፍስ ይማር እያልን ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናንና ለሰማዕታቱ ቤተሰቦች መጽናናትን እንመኛለን ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋባሀ የሚከተለውን መግለጫ መውጥቷል። ከዚሁ ከኦርቶዶክሳውያን ጭፍጨፋ ጋር በተያያዘ እንዲሁም በሀገሪቷ በመላው ኢትዮጵያ ባለው የኢኮኖሚና የሌሎች ምስቅልቅሎች ምክንያት በመንግስት ላይ መንግስትን የሚገለበጥ ተቃውሞ ሰልፍ ሊነሳ ይችላል በሚል ከባድ ስጋት በአዲስ አበባ መፈጠሩም ተነግሯል። የታንዛኒያው የተቃውሞ ሰልፍ ወደ ኢትዮጵያ እንዳይገባም የፌዴራል ፖሊስ መሰማራቱ ተነግሯል። በአዲስ አበባ ፌዴራል ፖሊስ ፓትሮል እያደረገ ይገኛል። በአንዳንድ አካባቢዎች ደግሞ ሪፐብሊክ የአሜሪካን ጋርድ አባላት ስናይፐር ታጥቀው በፓትሮል መኪና ሆነው አዲስ አበባን እየዞሯት ይገኛሉ። በተለያዩ የአፍሪካ ሀገራት ህዝባዊ ተቃውሞም እየተደረገ ይገኛል። የማዳጋስካር ህዝብ የተጫነባቸውን አምባገነን መንግስት ገልብጠዋል። በካሜሮን ተቃውሞም እየተካሄደ ይገኛል። ከትላንት ወዲያ ደግሞ የታንዛኒያ ህዝብ አደባባይ ወጥቶም መንግስትን እየተቃወመም የመንግስት ኃይሎችንም እየመታ ይገኛል። ኤርፖርቱንም ከትላንት ወዲያ ተቆጣጥሮ እንደነበረ በሰፊው ሲዘገብ ቆይቷል። እስካሁን ባለው በርካታ ህዝብም እንደ ሞተ ነው የተረጋገጠው። ቀጥሎ ይህ የተቃውሞ ሰልፍ ኬንያ ይዛመታል ተብሎ ይጠበቃል። እናም የኢትዮጵያ መንግስት ህዝባዊ ማዕበል አዲስ አበባ ሊመጣ ይችላል በሚል ሰራዊቱን በመዲናዋም አሰማርቷል። የዓለም ብዙሀን መገናኛዎች ስለ አፍሪካው ህዝባዊ ዓመፅ እየዘገቡና እያስተጋቡ እየተነጋገሩበት ይገኛሉ። በመንግስት የሚተዳደሩት እነ ኢቲቪና፣ ፋና ሌሎችም የመንግስት ሚዲያዎች ግን ስለዚህ ስለ አፍሪካ ሀገሮች የተቃውሞ ሰልፍ አንዳችም ትምህርትን ፍሽ እንዳይሉ በመንግስት ታዘዋል። ምክንያቱ ደግሞ ህዝቡን ይቀሰቀሳል ተብሎ ስለተሰጋ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ሰበር ዜና አንድነት ኃይል ነው። አንድነት አማራን ህዝብ መታደጊያው ቁልፍ ነው። ከአንድነት ማግስት አፋባሃ ምስራቅ አማራ ቀጠና ሚልክ እዝ የደጋው መብረቁ ኮር የብልጽግናና ከርካሪ ሰበረ በጠዋቱ የዜና ወጃችን አንድ እንደሆኑ የነገርናችሁ ወደ አፋ ባህይ የተቀላቀሉት ተቀላቀሉ የደጋው መብረቁ ኮር የብልጽግናና ከርካሪ ሰብረዋል። ለማጥቃት የመጣው የአገዛዙ ጥምር ሰራዊት በፋኖች መልሶ ማጥቃት ከፍተኛ የመከላከያ አመራር ሳይቀር ተደመሰሰ። ቀኛዝማች ተበጀ ክፍለ ጦርና አንሻ ሰይድ ክፍለ ጦር አንድነቱ በተመሰረተ በማግስቱ በጋራ በብልጽግና ላይ በወሰዱት መልሶ ማጥቃት እርምጃ ሁለት ከፍተኛ የመከላከያ አመራሮች ሲገደሉ በርካታ የብልጽግና ኃይል ከፍተኛ አመራሮች ከመቀንደሹ በፊት በርካታ እግረኛ ሰራዊቶች መደምሰሳቸውም ተረጋግጧል። በዛሬው እለት ከጋሸና 3 ኪሎ ሜትር ርቀት ላይ በምትገኘው አርቢት እየተባለች በምትጠራው ቦታ ላይ ከቀኑ 5 ሰዓት እስከ 7 ሰዓት ተኩል የዘለቀ አውደ ውጊያ በግስላዎቹ እየተለበለበም ወደ መጣበት የብልጽግና ሰራዊት ጋሸና ከተማ ሙትና ቁስለኛውን ተሸክሞም ተሸክመውም ተመልሷል። የፋሺስቱ ጥምር ሰራዊት ቁስለኛውን በባጃጅ ሳይቀር ወደ ጋሸና ሆስፒታል ሲያመላልስ ዋለ ሲሆን መቄት ከተማ ሰብሮና አጥቅቶ የምግባት ቅዠቱ ያ አስታቀፈውን አካላዊ ሞራላዊ እንዲሁም ቁሳዊ ኪሳራውን አዝሎም በእፍረት ጋሸና ተመልሷል። ቁስሉን እያጠበም ይገኛል ሲሉ የፋኖ ኃይሎች አስታውቀዋል። ሆዳደሩ የሆነው ባንዳ ሚሊሻና ፖሊስ አድማ በተና ሳይቀሩ ለማጥቃት የመጡ ሲሆን ጡት ነካሾቹ ሁሉም የሚገባቸውን ዋጋም ከፋኖዎች ሲቸራቸው እግር አውጭኝ ብለው ከአርቢት እስከ ጋሸና ፈርጥጠዋል ተብለዋል። እዚሁ ወሎ ላይ ስንቆይ አፋ ባሃ ምኒልክ እዝ የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በ በደቡብ ወሎ ዞን ወረባቦ ወረዳ ከቢስቲማ ወደ ቦካክሳና አድሬ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ የክፍለ ጦሩ ቃኞች የብልጽግና ኃይልን ሙትና ቁስለኛ በማድረግ ድል አገኙ። በእብሪትና ተቤት ተሞልቶ የመጣው የአገዛዙ የአብይ አህመድ ሰራዊት በወረባቦ ወረዳ ከቢስቲማ ወደ ቦካክሳ ሲያመራ የነበረው የስርዓቱን ወታደር ልዩ ስሙ ጠቢሳ በሚባል ቦታ ላይ በፋኖ ኃይሎች በተያዘ ውጤታማ ደፈጣ ሙትና ቁስለኛ መደረጉም ተረጋግጧል። በዚህ የደፈጣ ጥቃት የብልጽግና ኃይልን ስበት በማድረግ የብልጽግናን ሰራዊት ወደ ሞት ምድብ ስቦ በማስገባት ለወሬ ነጋሪ ሳይተርፍ ገሚሱ ሙትና ገሚሱ ደግሞ ቁስለኛ ማድረግ ተችሏል ሲሉም የፋ ሃኑ ኃይሎች አስታውቀዋል። ከንጋቱ 12 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል ድረስ በቆየው አውደ ውጊያ የብልጽግና ቅጥረኛ ሰራዊት ወደ መሬት በግስላዎቹ ነፍጥ እየተፈለፈለ የረገፈ ሲሆን ከፊቱ የሚነጥፈው ጓዱን እየተመለከተ የብልጽግና ኃይል ለተወሰነ ሰዓታት ባለበት ቆሞ መሮሮውን ቢያላዘንም ግስላው ፋኖ ወደፊት በማጥቃት የብልጽግናን ሰራዊት ወደማይቀርበት ሲኦል ሸኝቶታል ሲሉ የአይን ማኞች ገልጸዋል። ይህ በእንዲህ እንዳለ ደግሞ የምስራቅ አማራ ኮር ሁለት ኢህዶች ከወልዲያ እስከ መርሳ ባለው ቀጠና የብልጽግናን ሰራዊት ስበው በማስገባት ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተጎናጸፈ። ከዘመቻ አባናዶ ማግስት በርካታ ያገዛዙ ዙፋነ ጠባቂ ሰራዊት ወደ ቤት አማራ ያስገባው የብልጽግና ሰራዊት በትላንትና እለት ንጋት ጀምሮ ከወልዲያ ምርሳ በምዕራብ አቅጣጫ ወደ ጉባ ላፍቶና ሀብሮ ወረዳ በሜካናይዝድ በድሮን ታጅቦ ማጥቃት ያደረገ ሲሆን ዞበል አምባ ክፍለ ጦርና ካላኮርማ ክፍለ ጦር ሰቦ በማስገባት በርካታ ኃይሉን ሙትና ቁስለኛ በማድረግ ከባድ ሰብአዊና ምቁሳዊ ኪሳራም አድርሶበታል። በተለይ በጀነራል አበባው ተልእኮ ተሰጥቶት ምሬ ወዳጁን እደመስሳለሁ ብሎ በልዩ ኦፕሬሽን ወሎ የገባው ኮማንዶም እንደ ቅጠል ረግፏል። በከፍተኛ የሰው ኃይል በቡድን መሳሪያና መካናይዝ የተደራጀው የብርሃኑ ጁላ ሰራዊት ምሽግ ለቆ ከምኒልክ እዝ አህዶች ጋር መዋጋት አልችልም በማለቱ በድሮን ታጅበም ውጊያዎችን እያደረገ ቢሆንም አይበገሬዎቹ የዋርካው ምሬ ወዳጁ ልጆች ግን አሁንም የብልጽግናን ኃይል እያፈራረሱም ቸውን አስጠብቀው ይገኛል። በመጨረሻም ከተማረኩ የኦሮሚያ ሚሊሻ እንዲሁም የኦሮሚያ ልዩ ኃይሎች ጋር የተደረገውን ቆይታ ተመልክተን እንመለስ። ዛም በኋላ ይሄ እንትና የሚባል ጉዳት እኮ እኔ ብዙ ለብዙ ልጆች ተናገራለሁ። እንደተባለው ቁጭ ብሎ ኑሮ ምንም አይሆኑም ነበር እና እናንተ ጥሩ ብቃትም አለ፣ ሁሉ ነገር አለ ስለምትሉት ነገር እናቃለን። አሁን ሌሊቱን ምን መተናል ህዝቡና አገሩ በእናንተ እጅ እንደሆነ እኮ ያሳውቃል እንጂ የሆነ ነገር እየገጠመን እንመጣ ነበር በየቦታም እንደሆነ በቃ ሰፊ የሆነ ነገር አናንተ ስለ እኛ ቶ እዛ ምን እንደምንሆን እኛ ትልቅ ሰው ነን። ነገር ደርሰብናል እናቃለን ስንመጣ ከቤት ዝም ብለን ስለዚህ የሆነ ነጻነት እንዲመጣ ፈልጋለሁ እንጂ የሚያስለቅሰን ወይ የሆነ ነገር ምናምን ኢትዮጵያ ምን እየሆነ እንደሆነ

እኛ አሁን እዚህ ያለንም ቤተሰብ ለክሱ ላይ ነው። ሌላ ሬሳ አንድቶ ይሄ በጣም ትልቅ ፖለቲካ ነው። በራሱ ላይ ነው የሰረበው። በእርግጥ በእኛ ላይ አይደለም። ይህም ቤተሰብ በጣም ከተቻላችን የሆነ በቀመያት እንፈልጋለን። በቅርብ ጊዜ ከተቻለ ማለት ነው እንጂ ስለ እናንተ ለቅንጣት ያህል ምንም አልጠራጠርም፣ ምንም አልልም። ሰፊ የሆነ በቃ ሀገር ተስፋ አላት ብዬ የሚገምተው አሁን ከምታደርጉት አንጻር ብዙ ነገር አለ ገምታለሁ። በዚህ ጥሩ ልጆች አላችሁ ብዬ ገምታለሁ። ልጆችም ራሱ አደረጃ ዘርታችሁ እኚህ ገና እድሜያቸው እንትን ይሁን እንደ ትልቅ ሰው ሲያባብልም እናንተ የሰራችሁት ነገር ነው ማለት ነው። ከላይ ከታች አደረጃጀቱ የተደረገው ምርጥ ነው።

ይሄን ባለጌ ግሬ ወደተች ኢትዮጵያ ደግሞ ነገ እናንተም እኛም ሆነን የእናንተ ቤተሰቦች፣ የእናንተ ወንድሞች፣ የኛ ወንድሞች፣ የእኛ ቤተሰቦች አሁን ያያችሁ ጀግኖች ሆኖ በጋራ ነው ኢትዮጵያ መታደግ የሚችል። ስለዚህ እውነት ለመናገር ነገር ይሄን እውነት ታማያታችሁ ምድገኝ እኛ ምናልባት ወንድሞቻችሁ ዋጋ የከፈለ ወንድሞቻችሁ ይሄን እውነት አላየሁም። ቢያዩ ኖሮ የእኛን ደህንነት ቢያዩ በእርግጠኝነት አንደብይ ታይተው ግን አላየሁም፣ አላወኩም እኛ የምንፈልገው ብልጽግና የተባለን ድርጅት ነው። በቃ ብልጽግና ለኢትዮጵያ አይበጅም። አይደለም አይገርም ማለት ነው። ብልጽግና ከመጣ ወዲህ ብዙ ኢትዮጵያዊ በርስ በርስ ተኩስ ተገዳለናል። እኛ እንደ አማራ ብልጽግና አማራ የሚባል ብሔር አያስፈልግም መኖር የለበትም ብሎ ቆጣው አማራ ተወሮ ኢትዮጵያ ለማዳረጋት እየጠየቅን ያለው አማራ የበላይ ሆኖ ኢትዮጵያ ንብራ ሳይሆን አማራም ኦሮሞን በኢትዮጵያ ላይ እድሉም ሁሉም ነገር እኩል ነው። እኩል መኖር አለብን። በነገራችን ላይ እኮ ኦሮሞን የበላይ አድርገው ሲያኖር እኮ እናንተ ልቋደም የበላይ ኮ እናንተ ማ በኖረው ችግር ነው ከተማ ተሰቃይታችሁ ገጠሮታችሁ ግን ኦሮሞ የበላይ ነው ብሎ ሲያኖር ማለት ነው። አምራር ነው የበላይ ሆኖ መኖር የሚፈልገው በግሃድ እኮ ነው። ዝርፊያ እየዘረፉ ያሉት በግሃድ በግልጽ ምናልባት እኮ ነታ እየደንዳ መረጃ ሲያወጡ ነበር። አንዲት ዝርፊያ እየፈጸም እንደሆነ አመራሩ ይዝራክ ችግር የለውም፣ ይሁን እንፍቃይ። ቢያንስ ግን ሰው በሰውነት ተከብሮ በኢትዮጵያ ምድር መኖር መቻል ነበረ። ስንት ጠላት እኮ አለም የውጭ ያሰፈሰፈ ጠላት፣ አብረን ተጋግዘን መዋጋት የምንፈልገው ስንት ጠላት አለ። ግን መቻረግ ነው እርስ በርስ እንድንዋጋ ያደርገን እኮ። ስለዚህ እውነት ለመናገር መታገልም መዋጋትም ካለብን በጋራ መስራት ያስፈልጋል። ኢትዮጵያ መታደግ ያስፈልጋል። ጊዜው እንታረግበት ደግሞ ጊዜ አሁን በእርግጠኝነት ነው እነግራችሁ፣ ፋኖ ተወድደም ጠላኝ ያሸንፋል። ምንም ግልጽ ነገር ሳይሆን እያያችሁ ስለሆነ፣ አሁን መዋቅር፣ ድርጅት እና እንደሚሉት ሽታ ሆኖ እኮ ምናልባት መንገድ ላይ ለሰራው እኮ ችግር የሚል ያጋጠማችሁ ነበር። ስራ ለሆነ እኮ ነው፣ ድርጅት ስለሆነ ተጠያቂነት ነው። ተጠያቂነት ስላለ እኮ ነው በዚህ። ስለዚህ እናንተም ታዝባችኋል። ኢትዮጵያ ነገር ተስፋ አለ አብላችኋል። በእርግጠኛ መንገራችሁ ኢትዮጵያ የምትባል ሀገር ነገ ተከብራ ታፍራ፣ በሌሎች ሀገሮች ተከብራ እንድትኖር እናረጋታለን። እርግጠኛ ነው። እዚህ ጋ የምታየው በህይወት ትኖር ይችላል አሁን የያቻቸው ምን ነው። ስለዚህ ያን እንድትረዱ ስለፈለግ ነው። ምንም ነገር ስጋት እንዳይገባቻ ናቸው። አሁን እዛም ሲያለቅስ የነበረ ልጅ ነው። ከአስባልት ነው፣ ይሄ ነገር ክላስ ሲጨምርበት ልጅ ነው። ምንም አያውቅም። እዛም ቻለክት ነበር በየቦታ ቁጥሩ ማለት ነው። አሁን የማያውቅ ሰው ሌላ ነው ልል ይችላል። ሌላውም አለ። ያለቀውም እኮ ዝም ብሎ አይደለም። ስለማያቅ ብቻ የሆነ አድርጎ እዚህ መስጠት አልቻለም ስላለ ስላላመነ ማለት ስላላወቀ እንጂ ሌላ ነገር አይደለም። እኔ አውቃለሁ።

እና እናመሰግናለን፣ በጣም ነው። እና እግዚአብሔር እንግዲህ እንደው እንደው አድርጎ የሆነ ነገርን ቀለል ሊያደርግላችሁ ችን ብቻ ለማለት ፈልጋለሁ አብረን

ያው ዞሮ ዞሮ ትልቁን ነገርም ለመሰለህ ማነው ስም አንተ አህመድ ነህ። ልጆቻችሁ በጣም በልጆቻችሁ ፍሩ ጠንካራ ናቸው እያልክ ነበረ። የእኛን ጥንካሬ እውነት ለመናገር ዝም ብሎ የጠነከረ አይደለም። ድርጅት ስላለው፣ አለት ስላለው፣ አመራር ስላለው በአንዴ የመጣ ለውጥ ስላልሆነ በትዕግስት የተሞላ ድርጅት ነው፣ ይሄ ድርጅት ማለት ነው። ስለዚህ ይሄ ድርጅት ደግሞ አማራም ብቻ አይደለም የሚጠብቀው፣ ለሁሉም ይቆረቆራል፣ ሆነ ለማናገር ለሁሉም የሚቆረቆራል። ኦሮሞ፣ ትግራይ፣ ከምባታ ምናም የሚባል ነገር የለም። እኛ ጥላችን ከብልጽግና ጋር ከብልጽግና ጋር ብቻ ነው በቃ። ብልጽግና ሲባል ወረቀት ብቻ አይደለም፣ በሱ የሚተዳደረው የስልጣን ጥመኛ ያለው ፍርፋሪ የለመዳል አይደል? ፍርፋሪው እንዳይቀርበት በደሃ ልጅ በደሃነም ደም እየነገደ የሚጫወተው ነው የምንቃወመው እንጂ የኦሮሞ አብረን ስንታገል ባንድ ምሽግ ስንታገል ስንዋጋ አገር ስንጠብቅ የጋራ አገር ስንገነባ የተዋለድን የተጋባን ነው የኦሮሞ ከጥንትም ከአባቶቻችን ጀምሮ ማለት ነው። ስለዚህ በዚህ ልክ እናንተም ተረድታችሁ ምንም ችግር የሚደርሳችሁ ነገር የለም። ሌላም ቢመጣ ሌላም አይደለም፣ ኦሮሚያ ወንድሞቻችን ቀርቶ ሌላም አካል ቢመጣ እኛ ስርዓት እስከምንቃወም ድረስ ወደ ሌላ ኬዝ ከለውጦ ወደ ሌላ እንደ አሸባሪ ተይዞ ጽንፈኛ እየተባለ ስም ስም ስም ተቀይሮ የሚመጣው እናንተ በማታውቁት ነገር ይሄ ነው የምታውቁት ነገር፣ በውል የምታውቁት አሁንም፣ ነገም፣ ዛሬም ይሄን ያያችሁትን እውነታ በውል ያያችሁትን ለህዝባችን ለህዝቦቻችሁ እንድነግሩ ነው።